የኢፌዴሪ ጠቅላይ ሚኒስትርም ዶክተር አብይ አህመድ ከሰሞኑ በሩሲያ ሞስኮም ቆይታ አድርገዋል። የዓለም አቀፉ የአቶ ሚካኤል ፎረም ጠቅላይ ሚኒስትሩና የመሩት ልዑካቸውም የጉዞ መዳረሻ ነበር። መድረኩ የበርካታ ሀገራት መሪዎችንም አሳትፏል ከጠቅላይ ሚኒስትር ዶክተር አብይ አህመድ ባሻገር የሩሲያ ፕሬዚደንት ቭላዲሚር ፑቲን የቤላሩሱ ፕሬዚደንት አሌክዛንደር ሉካሼንኮም የማይናማሩ ተጠባባቂ ፕሬዚዳንት ሚኑንግ ሚያንግ የአርሜኒያው ጠቅላይ ሚኒስትር ኒኮል ፓሽኒያን የኢራኑ ምክትል ፕሬዚደንት ሙሐመድ ኤስላሚ ይገኙበታል በዚሁ ዓለም አቀፍ መድረክ ላይም ጠቅላይ ሚኒስትር ዶክተር አብይ አህመድ የኒውክሌር ኃይል አስፈላጊነትን አዋጭነትና ዘላቂነትን አንስተዋል ፈጣንና የዳበረ ሀገራዊ እድገት እያሳ ያሳየች ባለችው ኢትዮጵያ ተጨማሪ የኃይል አማራጮችም አበዝተው የሚፈለጉበት ጊዜ ላይ እንገኛለንም ብለዋል። ኢትዮጵያ ስታንድስ አት ኤ ፒቮታል ሞመንት አውር ዩዝ አር ቫይብራንት አውር ሲቲስ አር ሞደርናይዚንግ አውር ኢንዱስትሪስ አር ግሮውንግ and our economy is among the fastest rising in the world. ኢትዮጵያ በወሳኝ የእድገትና ልማት ሂደት ላይ ትገኛለች። ወጣቶቻችን ለእድገት ነቅተው ትጋት ላይ ይገኛሉ። ከተሞቻችን በለውጥና በዘመናዊነት መንገድ ላይ ናቸው። ኢንዱስትሪዎቻችን እያደጉ ነው። ኢኮኖሚያችንም በዓለም ፈጣን እድገት እያሳዩ ካሉ የዓለም ሀገራት ውስጥ አንዱ ነው። ይሁንና አሁንም ፍላጎትና ምኞታችንም በዛው ልክ በከፍተኛ መጠን አድጓል። እነዚህ ፍላጎቶቻችን ደግሞ አስተማማኝ ንጹህ፣ እንዲሁም ሊለካ የሚችል ኃይል የሚጠይቁ ናቸው። ከውሃ ከፀሐይ፣ ከንፋስ የሚመነጭ ኃይል በበቂ መጠን ለማምረት ትጋት ላይ እንገኛለን። ተጨማሪ የኃይል አማራጮችንም አብዝተን የምንሻበት ጊዜ ላይ ነን። በት አወር አምቢሽንስ አር ሃየር አምቢሽንስ ዛት ዲማንድ ሪላያብል ክሊን አንድ ስኬላብል ኤነርጂ ሃይድሮፓወር ሶላር አንድ ዊንድ ሃቭ ካሪድ አስ ፋር የት አሎን ዜይ ካናት ፓወር ዘ ፊውቸር ዊ አር ቢልዲንግ የኃይል አቅርቦት እንደ ኢትዮጵያ ላሉ ለማደግም ለመልማትም ሩጫ ላይ ለሚገኙ ሀገራት ቀዳሚ ጉልበትና አቅም ነው ያሉት ጠቅላይ ሚኒስትሩም አስተማማኝና ከብክለት የጸዳ የኃይል አቅርቦት ማምረት ይቻል ዘንድ ኢትዮጵያም ለአመታት የዘለቀ ጥረት እያደረገች ስለመሆኗም ገልጸዋል። our determination. Our vision goes beyond today. ኢትዮጵያ ከአስርተ ዓመታት በላይ በአረንጓዴ ኃይል አቅርቦት ላይ በትኩረት እየሰራች ምሳሌም እየሆነች ትገኛለች። በአፍሪካ ግዙፉ የሆነው ታላቁ የህዳሴ ግድብ ደግሞ ለዚህ ያለንን ቁርጠኝነት ማሳያ አሻራችን ነው። ራዕያችን ከዚህ የበለጠ ንጹህ ኃይል ማምረት የተሻለች ና የበለጸገች ሀገርን መፍጠር ነው። ይህንንም ለማሳካት አዋጭ የተባሉ እርምጃዎችን ሁሉ እንወስዳለን። የኒውክሌር ኃይል አንደኛው አማራጭ ነው ብለን እናምናለን አስተማማኝ ኃይል፣ ዝቅተኛ የብክለት ድርሻ ያለው የኒውክሌር ኃይል የኃይል ፍላጎታችንን ከማሟላት ባሻገር የምግብ ዋስትናንም ለማረጋገጥ የውሃ ሀብታችንን ለመጠቀም የሳይንቲስቶቻችንን አቅም ለማጎልበት ጉልሚና ይኖረዋል። ኦፕቲማይዝ ወተር ማኔጅመንት ኤምፓወርስ አውር ሳይንቲስት ቱ ኢኖቬት ያሏትን ምቹ ጸጋዎች በመጠቀም የኃይል አቅርቦቷን ለማሳደግ በትጋት የምትሰራው ኢትዮጵያ በዓለም አቀፍ ደረጃ ተመራጭና አስተማማኝ እንደሆነ የሚነገርለትን የኒውክሌር ኃይል ለሰላማዊ እንዲሁም ለማህበረሰብ አገልግሎት የማዋል ከፍላጎት ያደገ እቅድ እንዳላትም አስታውቀዋል። በብሔራዊ ደረጃ ቁልፍ ሀገራዊ አቅሞች ተብለው ለተለዩ የሰው ሰራሽ አስተውሎት የአምራችናም የፈጠራ ዘርፎች ዋነኛ ግብዓት እንዲሆን ይፈለጋልም ብለዋል ጠቅላይ ሚኒስትሩ። ኢትዮጵያ ኒውክሌር ኢዝ ናት ኦንሊ አባውት ኢነርጂ

ለኢትዮጵያ ኒውክሌር የኃይል አማራጭ ብቻ አይደለም ይልቁንም የህዝባችንን ህልውና ከፍ ማድረጊያ እድልም ጭምር ነው የተማሪዎቻችንን እውቀት ማሳደግ ለአርሶ አደሮቻችን ግብአት ማቅረብ ህሙማንን ፈውስ እንዲያገኙ ማድረግ የሚያስችለን አቅም ይፈጥርልናል እድሎች በብዙ ጥፍ ማብዛት የሚቻልበትን መሰረት የሚጥልም ነው የኒውክሌር ኃይልን በጥንቁቅ እቅድ ከፍ ባለ የደህንነት ደረጃ እንዲሁም ጠንካራ የውስጥ አቅምን በመፍጠር በኃላፊነት የምንጠቀምበት ይሆናል በሰው ሰራሽ አስተውሎት በአምራች እንዲሁም ፈጠራ ዘርፎች ንቁ ተሳትፎ እንዲኖረን በተቀመጠው ሀገራዊ ትልም የኒውክሌር ኃይል ዋነኛ ማሳኪያ ስትራቴጂ እርምጃም ጭምር ነው። ፎር አስ ኒውክለር ፓወር ኢዝ አ ስትራቴጂክ ስቴፕ ኢን ቢካሚንግ አን አክቲቭ ፓርቲሲፓንት ኢን አርቲፊሻል ኢንተለጀንስ ኢን ኢንደስትሪ አንድ ኢኖቬሽን። ኢትዮጵያም የኒውክሌር ኃይልን ለኃይል አማራጭነት በመጠቀም የረዥም ዘመን ልምድና ተሞክሮ ባለቤት ከሆነችው ሩሲያ ጋር ያላትን ትብብር የማሳደግ በዘርፉ የዳበር አቅም መገንባት ፍላጎት እንዳላትም ጠቅላይ ሚኒስትርም ዶክተር አብይ አስታውቋል። ኢትዮጵያ their expertise with our skilled workforce and growing market to create a model of cooperation that powers our nation and inspires our continent. የኒውክሌር ኃይልን በመጠቀም ሰማንያ ዓመታትን የቆጠረችው ሩሲያ ሳይንስ ከራዕይ ጋር ሲወዳጅ ምን ያህል ውጤት ማስገኘት እንደሚችል ምስክር የምትሆን አገር ናት። በዚህ ረገድ ኢትዮጵያ ከሩሲያ ጋር ያላትን የሁለትዮች ትብብር አጠናክራ ትቀጥላለች። ሞስኮ ያላትን እምቅ የሙያ አቅም ከኢትዮጵያውያን ባለሙያዎች ጋር በማቀናጀት እያደገ የመጣው የኒውክሌር ኃይል ፍላጎትን የሚያሟላ ትስስር ለመፍጠርም ለቀረው የአህጉራችን ክፍል ምሳሌ የሆነ ግንኙነት እንዲኖረን እንሰራለን። 130 ሚሊዮን ሕዝብ ይዘን ይህንን እድል ለመጠቀም ጊዜ አንፈልግም። የኒውክሌር ኃይል የረዥም ዘመን ልማትን ለማረጋገጥና የእድገት ምህዳርን ለመፍጠር ቁልፍ አቅም መፍጠሪያም ነው። የኃይል አማራጮቻችንን ለማስፋት ጸጋዎቻችንንና አቅሞቻችንን ለመጠቀም ያስችለናል።

ታዳሽ ንጹህና ዘላቂ ኃይል አቅርቦትን በማሳደግ ረገድ ጉልህ አበርክቶ ያለውን ታላቁ የህዳሴ ግድብ ያጠናቀቀችው ኢትዮጵያም የኒውክሌር ኃይልን ተጨማሪ አቅም ለማድረግ የመሠረተ ልማት ግንባታዎችን መጀመር፣ የበቃ ባለሙያን የማዘጋጀት እንዲሁም ዘርፉን ማላቅ የሚያስችል የምርምርና ፈጠራ ማዕከልን ማቋቋም የሚያስችል ፍኖተ ካርታ ማዘጋጀቷንም ጠቅላይ ሚኒስትሩ ይፋ አድርገዋል። አወር ጎል ስ ክሊር ኒክሌር ፕሮግራም ዛት ስ ሴፍ ትራንስፓረንት የኒውክሌር ኃይልን በተመለከተ ግባችን ግልጽ ነው። አስተማማኝ፣ ግልጽነት ያለው ና ምሳሌ የሆነ የኒውክሌር ኃይል ማምረት ነው። በዚህም ዓለም አቀፍ ደረጃን ያሟላ የኒውክሌር ኃይል ማምረትን በትኩረት የያዝነው ነው አጀንዳ ነው። ከዓለም አቀፉ የኒውክሌር ኃይል ተቆጣጣሪ ድርጅት ጋርም በቅርበት እየሰራ እንገኛለን። ኢትዮጵያ የኒውክሌር ኃይልን ማምረት የሚያስችላት ተጨባጭ እርምጃዎችን እየወሰደች ትገኛለች። ከሩሲያ ጋር በመተባበርም የኒውክሌር ኃይል ማመንጫ መሰረተ ልማት አቅርቦትን ለመገንባት ባለሙያዎችን ማብቃት፣ እንዲሁም የቁጥጥር ማዕቀፎችን ማዘጋጀት የሚያስችል ፍኖተ ካርታ ተዘጋጅቷል ውስጥ የኒውክሌር ሳይንስና የቴክኖሎጂ ምርምር ማዕከልም ይቋቋማል። ለዚህ የሚሆኑ ተቋማትን እየገነባን እንገኛለን። የኒውክሌር ኃይልን ማምረት የሚያስችል አቅምና እውቀት እያነጽንም ነው። በመተማመን በእውቀትና በጋራ መከባበር ላይ የተመሰረተ ትብብር ለማጠናከርም ቁርጠኛ ነን። በቴክኖሎጂ ሽግግርና የደህንነት አጠባበቅ ስልጠናዎች ዙሪያም ቀናይ ለሆነ ትብብርም በራችን ክፍት ነው። ኒውክሌር ሳይንስ ቴክኖሎጂ ንተር ስ

ጠቅላይ ሚኒስትር ዶክተር አብይ አህመድና ልኡካቸው በሞስኮ ቆይታው ከሩሲያ ፕሬዚደንት ቭላዲሚር ፑቲን ጋርም በሁለትዮሽ ጉዳዮች ዙሪያ መክረዋል። ምክክሩ የረዥም ዘመን ወዳጅነት ያላቸው ኢትዮጵያና ሩሲያም ዘመን ከሚፈልገው ሀገራቱ ከሚሹት ትብብር አንጻር በጋራ በሚሰሩባቸው ጉዳዮች ዙሪያም አተኩሯል። ከ ሺ ስምንት መቶ ዘጠና ዎቹ መባቻ ጀምሮም ይፋዊ ግንኙነት የጀመሩት ሩሲያና ኢትዮጵያም በዘመን ሂደት ያልሻከረ በጥብቅ ወዳጅነቱ የጸና ዲፕሎማሲያዊ ግንኙነት ያላቸው እንደሆኑም ፕሬዚደንት ቭላዲሚር ፑቲን ገልጸዋል። አዳዲስ የትብብር አማራጮችን ጨምሮም በሁሉም ዘርፍ የሩሲያና የኢትዮጵያ ወዳጅነት የዳበረ ይሆን ዘንድ በሞስኮ በኩል ጽኑ ፍላጎትናም ቁርጠኝነቱ ስለመሆኑ ማረጋግጧል። ሩሲያ ረዥምና ጠንካራ ወዳጅነት ካላቸው አፍሪካውያን ሀገራት መካከል ኢትዮጵያ አንዷ ናት። በአስራ ዘጠነኛው መቶ ክፍለ ዘመን ማብቂያ የተጀመረው ይፋዊ ዲፕሎማሲያዊ ግንኙነታችን በጊዜ ሂደት እየዳበረና እየተጠናከረ የመጣ ነው። የንግድ ትብብራችን እየጨመረ ይገኛል። የሁለትዮሽ የጋራ ኮሚሽናችን ይህንን ለማጎልበት እየሰራ ይገኛል። የሰው ኃይላችንን በማብቃት ረገድ በትምህርትና ስልጠና ዘርፍ ጠንካራ ትብብር አለን። ይህንን አጠናክረን ለመቀጠል እንሰራለን። በሁሉም ዘርፍ የሩሲያና ኢትዮጵያ ወዳጅነት የዳበረ እንዲሆን በእኛ በኩል ጽኑ ፍላጎትና ቁርጠኝነቱ አለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በሞስኮ ለተደረገላቸው ደማቅ አቀባበል ለፕሬዚዳንት ቭላዲሚር ፑቲን ምስጋና አቅርበዋል። ኢትዮጵያና ሩሲያ ያላቸውን ዘመን ተሻጋሪ ወዳጅነት የሚመጥን ጠንካራና ሀገራቱን ተጠቃሚ ማድረግ የሚያስችል የዳበረ ትብብር ያስፈልጋቸዋልን ብለዋል። ሁለታችንም ሀገራት የረዥም ዘመን ጠንካራ ወዳጅነት አለን። የምንጋራቸው በርካታ ታሪኮች፣ ሃይማኖትና ፖሊሲዎች አሉ። በእኛ በኩል በሁሉም የትብብር አማራጮች ሁሉ ያለንን ትብብር ይበልጥ የማጎልበት ጽኑ ፍላጎት አለን። በምናስቀድማቸው የጋራ አጀንዳዎቻችን ዙሪያም ስትራቴጂዎቻችንን ማቀናጀት እንሻለን። በልማትና የዲፕሎማሲ ዘርፎችን ባለድርሻ ተቋማትን ማሳተፍ ደግሞ ግንኙነታችን ይበልጥ እየዳበረ እንዲሆን ያደርገዋል ብለን እናምናለን። ለመጨረሻ ጊዜ የተገናኘነው ባለፈው ዓመት በካዛን በተካሄደው የብሪክስ ጉባኤ ነበር። በቀጣይ የምንገናኘው በአዲስ አበባ ይሆናል ብዬ ተስፋ አደርጋለሁ። የሁለቱ ባለብዙ ወገን የትብብር ባለቤት ሀገራት መሪዎች ምክክር በተለይም የኃይል ማመንጨት፣ የግብርና፣ ጤና እንዲሁም የመከላከያ ዘርፎች ላይ ትኩረት ያደረገም ነበር። ለማህበረሰብ አገልግሎት የሚውል ንጹህና አስተማማኝ የኃይል አቅርቦትን ማሳደግ ቀድሞም የመሪዎቹ ዋነኛ መምከሪያ አጀንዳ ነበር። በዚህም በኢትዮጵያ የኒውክሌር ኃይል ማመንጨት የሚያስችል ስምምነትን ፈርመዋል ሁለቱ ሀገራት። ሀገራቱ የሩሲያም የኒውክሌር ኃይልን በሚያስተዳድረው ሮሳቶም እንዲሁም የኢትዮጵያም ኤሌክትሪክ አገልግሎት በኩል የትብብር ስምምነቱን ተፈራርመዋል። ሀገር የማንሰራራት ዘመኗን ለመጀመሯ ብስራት ደግሞም የብርሃን መንገድ የሆነው ታላቁ የህዳሴ ግድብ ፕሮጀክት በተመረቀበት አፍታም ኢትዮጵያ በዚሁ ግዙፍ ፕሮጀክት ልክ የሚመዘኑ ሌሎች ቁልፍ ሀገራዊ እቅዶች እንዳሏትም ጠቅላይ ሚኒስትር ዶክተር አብይ አህመድ አብስረው ነበር። ለሰላማዊ አገልግሎት የሚውል የኒውክሌር ኃይል ማመንጨት ደግሞም የቀጣይ ዘመን ሀገራዊ ቤት ስራዎች ውስጥ አንዱ ስለመሆኑ አስታውቀው ነበር። ከቀናት በፊት ኢትዮጵያ የህዳሴን ግድብ የሚተካከል ለሰላማዊ ዓላማ ብቻ የሚውል የኒውክሌር ፕላንት በቅርቡ ስራ ትጀምራለች። ከ30 ቢሊየን ዶላር በላይ ሀብት የሚፈስባቸው የአፍሪካን ልጆች ቀና የሚያደርጉ የኢትዮጵያን ብልጽግና የሚያሰምሩ ሜጋ ሜጋ ፕሮጀክት ያልገለጽኳቸውም ጭምር ከፊታችን ስላሉ ከዚህ ሰዓት በኋላ ኢትዮጵያውያን በሰራ ነው ገደል ሳይሆን ከፊታችን በሚጠብቀን ከባድ ከባድ ስራ ታጥቀን እንድንነሳ የኢትዮጵያን ብልጽግና እንድናፋጥን፣ የኢትዮጵያን ብሩህ ተስፋ እንድናፋጥን ነክቷል። ሳይመሽ ስራችንን እንድንጨርስ፣ በጋራ አብረን እንድንቆም በታላቅ ትህትና ልጠይቃችሁ እፈልጋለሁ።